በዛሬ ቪዲዮ እንደቀል የተጀመረ ፕራንክ ቪዲዮ አሁን ላይ ብዙ ነገር እያደረገ ነው። ቡርኬና ሃይሚ እያጣላቸው ነው እያጨጋጨከ ነው፣ ከዛም አልፎ ከሰው ጋር እያደባደበ ነው ያለው የሁላቸው ሐሳብ ምንድን ነው? የዳኒ ሐሳብ የቡሩኬ ሐሳብ ሃይሚ ሐሳብ ምንድን ነው የሚለውን ዛሬ እምናወራበት ይሆናል። ሃይሚ እያሰበች ያለችው ከቡርኬ ጋር መቀጠል እንደማትፈልግ ነው። እኛ ቡርኬና ሀይሚ መቼም ይለያያሉ ብለን የምናስባቸው ሰዎች አልነበሩ። ስለ ዳኒ ምንም ልለው ነገር የለኝ፣ ምክንያቱም አላውቀውም። ከዚህ በፊት ምንም አውቀው ነገር የለም ስለሱ ማለት ነው። ምናልባት ሀይሚ በተረጋጋ መንፈስ ሆነሽ ነገሮችን ለማሰብ ሞክሪ፣ ዩቲብ እኮ አለንችና አለ ቡርኬ እኮ አይደምቅም። የምሬ ነው ምላችሁ። የድሮ ሀይሚና ቡርኬ አልናፈቋችሁ? እንም ቪዲዮ ማለት ነው በደንብ ላይክ አድርጉት፣ እንዲሁም በተቻላችሁ መጠን ሼር ለማድረግ ሞክሩ፣ ምክንያቱም ይህንን ቪዲዮ ሀይሚም ቡሩኬም ሁላቸውም ስለሚያዩት ማለት ነው ያንን እንደ ቀል የተጀመረ ፕራንክ ማለት ነው ዛሬ ሃይሚና ቡሩኬ ለምንድን ነው የማይታረቁት ለምንድን ነው በዚህ ርቀት ለመጣላት እየተጣለው የሄዱበት ርቀት ምንድን ነው ሀይሚ አሁን ላይ እያሰበች ያለችው ቡሩኬን ሶሲና ዳኒ አስታርቃ እሷ ከቡሩኬ ለመራቅ ነው እያለች ያለችው ይሄ ደግሞ ያለችበት ምክንያት እናወራበታለን ውዶቼ እንደዚህ አይነት ነገር የዋህነታችሁን አይቶ ከሚቀርባችሁ ሰዎች ፈጣሪ ይጠብቃችሁ። የውስጣችሁን አይቶ እነዚህ እንደዚህ መጠቀሚያ ከሚያደርጋችሁ ሰዎች ፈጣሪ ይጠብቃችሁ። ዳኒና ሶሲ ብሩኬና ሃይሚ እየተጠቀሙባቸው ነው። እንዴት ልትሆኑ ትችላላችሁ? ወደ በኋላ እነግዳችኋለሁ። ዛሬ መጣሁላችሁ። ትናንትና ብሩኬ ሃይሚ ዳኒና ሶሲ ሆነው በሰሩት ቪዲዮ ብዙ ነገር እያየን ነበር፣ ሲጣሉ፣ ሴቶቹም ሲጋደሉ፣ ወንዶቹም ደግሞ ሲጣሉ እያየን ነበር። ለምንድን ነው እንደዚህ እየሆኑ ያሉት የሚለውን አብረን እናያለን። ቪዲዮውን እያየን ሀሳብ እንሰጥበታለን። ይህንን ቪዲዮ ላይክ እያደረጋችሁ ከመጨረሻው ከኔ ጋር ሁኑ። ትናንት መጣ፣ ተደባደብክ፣ ምናምን እንደፈለክ እንትን አለው። እኔ ቆይ፣ በምን እንዴት ነው እያሰብሻለሽ? የሚናገር ነገር ልክ ነው እንዴ? አንቺስ የምትናገሩ ነገር ልክ ነው? አሚ ጠርታኛል። አፈን አትክፈት። እኔ እናንተ እያጣላን ነው። በእናትህ በቃ፣ እኮ ሁሌ አንተ ባለበት በችግር እየተፈጠረ ነው። ሂድ፣ በቃ እኔ ጭራሽ ጥፋተኛው አንተ እና ሲመታት ዓይኗን በቃ እኔም ደግሞ

አይታለ ነው ስራ ነው አያደበረ አይታለ ስራ ታጣጥ። ሰላም ሰላም ሰላም ሰላም! ውድና የተከበራችሁ የኔ የአቢ ቲው ፋሚሊ እንዲሁም ጨረቃ ፋሚሊ ሆናችሁ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛለኝ። እንግዲህ ዛሬም እንደተለመደው በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ ያው ትናንትና ስላልተመቸኝ ትንሽ መብራት ጠፍቶ ነበር ምናምን አልሰራውላችሁም። አብዮት ምን ሆነ ነው ኢንቦክስ ላይ ስታዩ ነበር። ዛሬ ገብቻ ዋለው በጣም ብዙ ሰዎች ቴክስት አድርጋችሁልኝ ነበር። በጣም ይቅርታ እውነት። እኔም ደግሞ እናንተ እንደምትጠብቁኝ አውቃለሁ። ትላንትና በተፈጠረው ነገር የራስ አንተ የምን ሀሳብ በዚህ ቪዲዮ ምን ትልበት አለ ብላችሁ ስጠብቁኝ ነበር። እንግዲህ እኔም እናንተ ሳላሳፍራችሁ ሳፍራችሁ ዛሬን ተመልሼ ወደ እናንተ መጥችላችኋለሁ ማለት ነው። ይህንን ቪዲዮ ከመጀመራችሁ ላይክ ማድረግ ገሙት፣ እንዲሁም ደዚህ ቤል ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። እንዲሁም ሁልጊዜ የምለቀውን ቪዲዮ እንዲደርሳችሁ ደግሞ ይህንን ቻናል የደውል ምልክቷን እየተጫናችሁ ቤተሰቡን ተቀላቀሉን የእውነት ጨረቃ ፋሚሊ ሆናችሁ ይህንን ቻናል ሰብስክራይብ ካላደርጋችሁ የእውነት በጣም ተሳስታችኋል። የምሬ ነው፣ በጣም ተሳስታችኋል። ብዙ ነገር የምናወራበት ነገር ስላለ ማለት ነው እና ይህንን ቻናል ሰብስክራይብ እንድታደርጉ እጋብዛችኋለ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ቡርኬና ሃይሚ ሶሲና ዳኒ እንደነበሩ ነው የምናውቀው። አሁን ግን ነገር ተገልብጦ ቡርኬና ሶሲ ዳኒና ሃይሚ ሆነው ነገሮች እኛ ባሰብናቸው መንገድ ሳይሆን ባላሰብናቸው መንገድ እየሄዱ ነው ያለው። ለምንድነው እንደዚህ የሚሆነው? ሃይሚ ለምንድን ነው እንደዚህ የሆነችው? ማለት የሃይሚ ጥፋት ላይ ይሆን ይችላል? እውነት ነው። ይህንን ነገር የጀመረው ቡርኬ ነው። ይህን ነገር ደግሞ የጀመረው እንደምናውቀው ቡርኬ ለፕራንክ ብሎ ነበር አይደል? አዎ፣ ለፕራንክ ብሎ ነበር። እና አሁን ላይ በጣም እያጨቃጨቃቸው፣ በጣም እያጣላቸው፣ ብዙ መንገድ እየሄዱበት ያለው እየሄደ ነው ያሉት። ግን ለምንድ ነው እንደዚህ ሆኑት? የሁላቸው ሀሳብ ምንድን ነው? የዳኒ ሀሳብ፣ የቡሩኬ ሀሳብ፣ የሀይሚ ሀሳብ ምንድን ነው የሚለውን ዛሬ የምናወራበት ይሆናል። እንግዲህ የሀይሚ ሀሳብ፣ በመጀመሪያ ሀይሚ እያሰበች ያለችው ከቡሩኬ ጋር መቀጠል እንደማትፈልግ ነው። ለምንድን ነው ቡርኬ ሀይሚ እኛ ስናቅሽ እኮ እንደዚህ አልነበርሽም። ቡርኬና ሀይሚ እኛ እንደምናቃቸው አይደሉም፣ አሁን ላይ ያሉት ማለት ነው። እኛ ቡርኬና ሀይሚ መቼም ይለያያሉ ብለን የምናስባቸው ሰዎች አልነበሩም። አሁን ግን በጣም ተለያይተው ለመለያየቱ እንኳን ጫፍ ደርሶች ናቸው። ሀይሚ ሀሳቧ ዳኒና ሶሲን አስታርቃ እሷ ከቡርኬ መራቅ እንደምትፈልግ ነው እየነገረችን ያለችው። ለምንድን ነው ሀይሚ? የእውነት የምሬን ነው ምልሽ፣ በተቻለች መጠን ለመረጋጋት ሞክሪ ማለት እኛ ምን ፈልገው ሆዴንስ የሚፈልገው ሁሉም ሰው የሚፈልገው አንቺና ቡርኬ አንድ ላይ እንድትሆኑ ነው እንጂ አንቺ ከቡርኬ ተለይተሽ ስናይሽ ይደብረናል። ቡርኬም እንደዛው። ዳኒም ደግሞ ዳኒ የምሬን ነው ምላችሁ በውስጥ ለውስጥ በጣም ብዙ ሀይሚና ቡርኬ ለማጣላት በጣም ብዙ እርቀት እየሄደ ነው። ሶሲ ማለት የዳኒ ፍቅረኛ ነች፣ ግን አሁን ላይ እሱ ነገሩን እያሰብ ያለው ቡሩኬ ሶሲና ቡሩኬ ፕራንክ ማድረጋቸው ሳይሆን ሶሲና ቡሩኬ ማጣላታች ነው እየታያለው ለማጣላት ነው እየፈለግ ያለው። ምን አለ መሰላችሁ ብዙ እምነግርሽ ነገር እያለ ሀይሚን በጣም አይምሮዋ ላይ የተለያየ ሀሳብ እንዲመጣ እያደረጋት ነው ያለው። ብዙ እምነግርሽ ነገር አለ፣ ወደ ፊት እነግርሻለሁ፣ ከዚህ በኋላ እነግርሻለሁ ምናምን እያለን ቡሩኬና ሀይሚ ለባ በጣም ለማጣላት እየሞከረ ነው ያለው። ይህ ለመሆን ለምንድን ነው እየሆነ ያለው ዳኒ አርፈ የምትቀመጥ ነገር ከሆነ ትቀመጣለ። እኛ እኔ ስለ ዳኒ ምንም ልለው ነገር የለኝ፣ ምክንያቱም አላቀውም። ከዚህ በፊት ምንም አውቀው ነገር የለም ስለሱ ማለት ነው። ምናልባት ቲክቶክ ላይ ምናምን ላውቀው ይችላለሁ። እንደዚህ ዩቱብ ላይ አይቸውም ሰምቸውም አላውቅም። ስለዚህ እኔ ስለ ዳኒ ምንም ላወራቸው አልፈልግም። እኔ ትናንትና ቪዲዮ ባየሁት ልክ ዳኒ ቡሩኬና ሀይሚ ለማጣላት ነው እንጂ እየመጣ ያለው እየሄደበት ያረው ርቀት እሱ አስታርቆ ምናምን ከሶሲ ጋር እንዲሆን ያለም እየፈለጋለሁ እኔ ዳኒ በዚህ ልክ ነው የተረዳሁት። እናንተም ቪዲዮውን ካያችሁት የተረዳችሁትን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ ዳኒ የምታርፍ ነገር ከሆነ ታርፋለህ። ቡሩኬና ሃይሚ ደግሞ ትናንትና በዚህ ልክ ሲያጨቃጭቃቸው ሲያደባድባቸው የነበረው ነገር ቡሩኬ ለሶሲ ለምን ይዛሀት መጣ ብላ ሃይሚ በጣም ተናዳባት ምናምን ነበር። ስለዚህ የእሷ መምጣት ሃይምዬ የምሬ ነው የምልሽ፣ ምንም ነገር ሊፈይድ ምንም የሚፈጥረው ነገር የለም። ትምጣ እሷ። አንቺም ደግሞ የራስሽን አድሮብሽ የሰውን ለማማሰል አትሞክሪ። የዋህነት ማለት ይሄ ነው። አንዳንድ ጊዜ የዋህ ስትሆኑ በጣም የሚያጠቃችሁ ብዙ ሰው አለ። ከጎናችሁ ከሆኖ ማለት ነው። እንደዚህ አይነት ነገር ይጠብቃችሁ የዋህነታችሁን አይቶ ከሚቀርባችሁ፣ የዋህነታችሁን አይቶ ከሚጠቀምባችሁ ሰዎች የሚጠቀሙባቸው ሰዎች ፈጣሪ ከነሱ ያርቃችሁ፣ እነሱም ከእናንተ ያርቅላችሁ። ሀይሚ ዳኒና ሶሲ ለማስታረቅ ነው እየሄድሽ ያለሽው፣ አንቺ ደግሞ ከሶሻል ሚዲያ ወይም ደግሞ ከቡርኬ እንድትርቂ ነው እየነገርሽ ያለሽ። ይህ ደግሞ ፈጽሞ ሊሆን አይችልም። እውነቱ ነው የምነግርሽ፣ ይህ ፈጽሞ ሊሆን አይችልም። አንቺና ቡርኬ አንድ ላይ ስትሆኑ ነው ማየት የምፈልገው። የአንቺ ድምቀት ቡርኬ ነው፣ የቡርኬ ድምቀት ደግሞ ሀይሚ ነሽ። እንዴት እንደዚህ አይነት ነገር ታስቢያለሽ? እንዴት እንደዚህ ትያለሽ? የእውነቴን ነው የምላችሁ ፋሚሊ፣ እኔ በእነሱ ምን ማለት እንዳለብኝ አላቅም። እንደ ቀልድ የተጀመረ ፕራንክ ይኸው እዚህ ጋር ደርሷል። እያያችሁት ነው እየተፈጠረ ያለውን ማለት ነው። ሃይሚ በተረጋጋ መንፈስ ሆነሽ ነገሮችን ለማሰብ ሞክሪ። ቡርኬም ደግሞ የዋህ ሆነ እንደዚህ እያደረክ ያለው ነገር ይቅርበ። የዋህነት ይሄ የዋህነት በጣም እየጎዳን ያለው አሁንም ቢሆን ሶሲና ዳን የሚባሉ ሰዎች እነሱን እንዳታገኟቸው አሉ። የእናንተ ወዳጅ የሆኑ የቡታጅራ ልጆች አሉ። በእነሱ መንገድ መታረቅ ትችላላቸው። እነሱ ሊያስታርቋቸው አይችሉም። ሃይሚ አንቺ እነሱ የእነሱን ወዳ ስላለ የእነሱ ወዳጅ ያስታርቃቸው። አንቺ አታስታርቂያቸው። አንቺ አስታረቅሻቸውና እነሱ ታርቁ አንቺ እስከ ቡርኬ ትርቂ ነው? ይህ እኮ ፈጽሞ የማይሆን ነገር ነው። አንቺ ብትርቂ ራሱ እኛ እንፈቅድልሽም። ሃይሚዬ የምሬ ነው፣ እኛ እንፈቅድልሽም። እንዴት ይሆናል? አንቺ ከቡሩኬ እርቀሽ እኛ ማየት አንፈልግም። ዩቲዩብ ኮ አለንቺና አለ ቡሩኬ አይደምቅም። የእውነቴን ነው ምላችሁ እስቲ ባያችሁ፣ የምሬ ነው ምላችሁ የድሮ ሃይሚና ቡሩኬ አናፈቋችሁ። የምሬን ነው ምላችሁ የድሮ የድሮ ሃይሚና ቡሩኬ አናፈቋችሁ። እኔም በጣም ናፍቀውኛል። ስናቃቸው ኮ እንደዚህ አይነበሩም። ፕራንክ ይደራረጋሉ እርግጠው እናቃለን። ያሁኑ ግን በጣም ባሰ። በእርግጥ አግባብ ያልሆነ ፕራንክ ሊሆን ይችላል ግን ደግሞ ሀይሚና ሶሲና ቡሩኬ ላይ ምንም ነገር የተፈጠረ ነገር የለም። እውነት ነው፣ አልጋ ይዞ ላይ እንደዚህ ያለ ፕራንክ ማድረግ በጣም ይከብድ ይችላል፣ ግን አሁን ምንም የተፈጠረ ነገር የለም። ብሩኬ አሳማኝ የሆነ ነገር እየነገራቸው ነው፣ እነሱ ግን ሀይሚ ግን ልታምነው አልቻለችም፣ ዳኒም እንደዛው። ስለዚህ ሀይሚ እንዴት አድርጎ ቢነግርሽ ታምኛለሽ? ይሄ ነገር ፕራንክ ነው አይደል? ብዙ ፕራንክ ተደራርጋችኋል። ለሁለት ቀን ለአንድ ቀን ብትኮራረፉ ነው። ከዛም ደግሞ በቃ ያው ፕራንክ ነው፣ ሌላ ፕራንክ ይቀጥላል ወይም ደግሞ ሰላሙናችሁ ነው የምናየው። አሁን ግን በጣም የሚያስጠላ ነገር እያየን ያለ ነው። ሀይሚ በተቻለች መጠን ለመረጋጋት እና ብሩኬም እንደዛው ታርቃችሁ የምትመጡብን በሰላም የምትመጡብን ቀን ይናፍቀናል። የምሬን ነው የምላችሁ። ይህንን ቪዲዮ ማለት ነው በደንብ ላይክ አድርጉት፣ እንዲሁም በተቻላችሁ መጠን ሼር ለማድረግ ሞክሩ ምክንያቱም ይህንን ቪዲዮ ሀይሚም ብሩኬም ሁላቸውም ስለሚያዩት ማለት ነው ሁላቸውም ያዩታል። በቸታያችሁ መጠን እናንተ ላይክ ስታረጉት እነሱ ጋር የመድረስ አቅም አለው። ስለዚህ እናንተ በተቻላችሁ መጠን ላይክ ለማድረግ ምክሩ፣ እንዲሁም ሼር ማድረጋችሁ እንዳትረሱ። እኔ በቀጣይ ቪዲዮ ምን ይፈጠራል እርግጠኛ ሆኜ የምነግራችሁ በቀጣይ ሰላም አወርደው ታርቀው ይመጡላል ብዬ ተስፋ አደርጋለሁ። በቀጣይ ቪዲዮ ምን እንደሚፈጠር አናውቅም። ሰላም ሆነው እንደሚመጡልን ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛለኝ። ይህንን ቪዲዮ ከወዳችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁም በያላችሁበት ሰላማችሁ ይብዛለኝ። ወዳችኋለሁ። ይመቻችሁ።